የግንባታ ሰራተኞች በስራ ላይ ጥንቃቄ በጎደለው መልክ በመሰማራታቸው እየደረሰ ያለው አደጋ አሳሳቢ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳውን ፎሎ ተናገሩ። ሰራተኛው መብቱን ተጠቅሞ በማህበር እንዲደራጅና ራሱን ከአደጋ እንዲጠብቅ ጥሪ አቅርበዋል። የህዝብ አለም ጌታነህ ተጨማሪ አላት። የስራ ላይ ደህንነት አሁን ላይ አሳሳቢ እየሆነ መጥቷል። በተለይም በግንባታ ቦታዎች በሰራተኞች ላይ እየደረሰ ያለው አደጋ እየጨመረ መምጣቱን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መረጃ ያመላክታል። የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ ከአሚኮ ጋር በነበራቸው የስልክ ቆይታ የሙያ ደህንነት ህግ ባለመከበሩ አደጋው መበራከቱን ያነሱት በተለይ ኮንስትራክሽን ኤሪያ ላይ በርካታ የሚበዛው ኮንስትራክሽን ኤሪያ ላይ ነው የኮንስትራክሽን ስራ የሚሰሩ ሰዎች መወጣት ሰራተኛው ቆሞ ህንጻ የሚሰራበት ላይ ካፖልድ የሚባለው ህጉም ያዘው ወይም ደግሞ በሙያ ቤነት የሚያጠኝነቱ የሚታወቀው በብረት እንዲሰራ ነው። እነሱ በእንጨት ያደረጉና አንድ ሰራተኛ ይወጣል። አንድ ሰባቱ አንድ አንድ ጊዜ አራቱ እንደዚህ የሆነ እየሞተ ነው ያለውና ትልቅ ትኩረት የሚፈልግ ትልቅ ትኩረት ያልተደረገበት ግን ሰውን እየጎዳ ያለው በተለይ በዚህ በኮንስትራክሽን ኤሪያም በሌሎች ኤሪያዎችም በመኑፋክቸሪንግ ላይ ይገርሳሉ። ሰራተኞች በማህበር መደራጀትና መብታቸውን ማስከበር ይኖርባቸዋል ያሉት ፕሬዚደንቱ፣ በስራና ክህሎት ሚኒስቴር ስር ሆኖ የሰራተኛውን ደህንነት የሚቆጣጠር ተቋም አለ፣ ስራውን ግን በአግባቡ እየተወጣ አይደለም ነው ያሉት። ሊደራጁ የሚገቡ በማህበር ያልተደራጁ በርካታ ሰራተኞች ላይ ጉዳት ይደርሳል። እሱን እንደ ማንኛውም ሰው በዜና ካልሰማን በስተቀር እኛም ኢንፎርሜሽን እናገኝም። እኛ የተደራጁትን ሰራተኞች ብቻ ነው ኢንፎርሜሽን ልናገኝ የምንችለው። ይህን የሚመለከት በስራና ክህሎት ሚኒስቴር ወይም ደግሞ በክልሎች ደረጃ አሰቢና ሰራተኛ አዋጅ ጉዳይን ለማስፈጸም የተቋቋሙ ቢሮዎች ስር የስራ ሁኔታ ተቆጣጣሪ ራሱን የቻለ ያለ ይህን የሙያ ድንነት እና ጤንነት መቆጣጠር ያለበት አንደኛ እነሱ ያንን መቆጣጠር አለባቸው። አልተቆጣጠሩም። እነሱም ቢሆኑ አንደኛ ትንሽ ናቸው ቁጥራቸው። ካለው ኢንዱስትሪ አንፃር ያለው የስራ ሁኔታ ቁጥጥር በጣም ትንሽ ነው። የሙያና ደህንነት ኮሚቴ እንዲቋቋም በአዋጅ መጽደቁን ያነሱት አቶ ካሳሁን ኮሚቴ እንዲቋቋም ማድረግ ሰራተኛው በማህበር እንዲደራጅና የግንዛቤ ፈጠራ ስራዎች እየተሰሩ እንደሚገኙ ነው ያነሱት። የሙያ ደህንነትና ጤንነት ኮሚቴ በየድርጅቱ እንዲቋቋም ይላል አዋጁ ማለት ነው። የሙያ ደህንነትና ጤንነት ኮሚቴ እንዲቋቋም እናደርጋለን። ይህም ደግሞ እዛ ስንደርስ የሚመለከታቸው የመንግስት አካላት እንጠራና በአዋጁ መሰረት ሙያ ደህንነትና ጤንነት ኮሚቴ መቋቋም አለበት ብለን ይህ እንዲቋቋም እናደርጋለን። ሁለተኛ የግንዛቤ ፈጠራ ስራዎችን እንሰራለን። ለእነዚህ ሰራተኞች ለሚደራጁ እና ለሚቋቋሙ ኮሚቴዎችን ስልጠና አይነት ስራ ነው። አብዛኛው በጥንቃቄ ጉድለት የሚመጡ ነገሮችን ለመቀነስ ስልጠናዎችን ይሰጣል ማለት ነው። በእኛ ደረጃ ይህ ነው። ሰራተኛው መብቱን ተጠቅሞ በማህበር እንዲደራጅና ራሱን ከአደጋ እንዲጠብቅም ጥሪ ቀርቧል።